የሆነው ሌላ ያሰብ ነው። ሌላ ናታን ያፌትን አልወጋውም። የወጋው የአክስቱ ልጅ ነው። የሚያሳዝነው ደግሞ ጺና ኤፉዬ ተጣሉ። ኤፉዬ ጥላት ኤፉን ጥላት ፂ ወደ ቤቷ ተመለሰች። የሚያሳዝነው ነገር ማለት ነው ሰላም ጤና ይስጠልን ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን ከኔ ከሁሉ ሰላም ነው፣ ከእናንተም ጋር ሰላም እግዚአብሔር ይብዛላችሁ። እንግዲህ የጠበቅነው ሌላ የሆነው ሌላ ያፌት ያፌትን ናታን ያፌትን ወቅቶታል ብለን ነበረ ፊልሙን የተከታተልነው ነው። ነገር ግን የተሳሳተ መረጃ ነው። እንደተከታተል ነው የገዛ ያክስቱ ልጅ ነው የወጋው። እኔ የራሱ የአፊት መቅበረ ጨለማ ተገና አድርጎ የወጋው የመሰለኝ። የሚገርም ነው። ናታን ነው ብለን ነበር ሁላችንም ግምታችን። ነገር ግን ክፍል ሰባ ሰባት ላይ እንደተናገሩት የአፊት ሳይሆን የአፊት ማን ነው ናታን ሳይሆን የአፌትን ያክስቱ ልጅ ሆኖ ተገኝቷል። የዳጊ ጓደኛ ማለት ነው። የሚገርመው ነገር ፂን በጣም ወዷታል። ፂን በዚህ የተነሳ አንተ እኔ ያልኩትን ብቻ ነው እንጂ አታደርግም ባለው መሰረት ያንን ቂም በቀል ይዞበታል ወቅቶ ታርፏል። የሚገርመው ነገር ጥየቃ መጥቶ ክፍል ሰባ ስድስት ላይ ማን አባቱን ነው የነካ ማን ነው የሚል ነበረ መልስ ሲሰጠው የነበረው። እሱ ግን በፍጹም ሕመሙን ደብቆ ከዚህ ቤት ይውጣልኝ ይሄድሽ ሁለ አንተ ፈሪ ነህ እያለ ነበረ ሲያሰፍበት የነበረው ነገር ግን ጓድ ማን ነው የአክስቱ ልጅን ከቤት ይውጣልኝ በማለት ሁለተኛ ዝግድቢ ማንም ቢመጣ እንዳከፍት ብሎ ኢፉ የኔ አስጠን አስጠንቅቋት ነበረ። እሱ ግን ኔጌቲቭ መልስ እየሰጠው ነበረ፣ ምክንያቱም የወጋው እሱ ነው። ፈሪማ አይደለም፣ ምን ነው ምን እንደሆነ እያለ እየፎከረ ነበር። ይተናል እሱ እንኳን እናቀሃለን እያለ ነበር ሲያለው የነበረው። ሁለተኛ እንደዚህ ሲለው ነው ከቤቱ ጣሊ ብሎ ያው ምስ ክፍል 76 ላይ ያስወጣው ወደ ሁለተኛው ሰባ ሰባት ላይ ስንመጣ እንግዲህ የወጋው መቶ ፐርሰንት የአክስቱ ልጅ ሆኖ ተገኝቷል። ምክንያቱም ለዳጊ ሁሉንም ነገር ነግሮታል። ዳጊም ደግሞ ለምን እንደዛ አደረግክ በሚል ነገር ያዝናለን። ወይ እንደዚህ ለምን አርገህ አስፈራረው አልኩህ እንጂ እንደዚህ ውጋው ብያሀለን እን ለምን ብሎ ዳጊም ይናደድበታል። ነገር ግን እሱም እንግዲህ እኔ እኔንም መቶኛል እኔ ያልኩትን አንተ ያልከውን ነገር አይቻልም በማለት ፂን እወዳታለሁኝ የሚል ነበረ መልስ የሰጠው። በጥፊ መቶት የነበረ ጊዜ በዛ ንዴት ነው እንግዲህ ሆዱን የገዛ ያክስቱ ልጅ ሊወገው የቻለው ማለት ነው። እንግዲህ አሁን ላይ ያሉበት ነገር በጣም እሱ ግን ቤኒና ማነው ስሙ ናታን ነው እያለ ነበረ ሲቀባዠር የነበረው። ነገር ግን ሙሉቱን በሰጠችው መልስ ነው እንደ በቃ መቶ ፐርሰንት እሱ ነው በማለት ወደ እሱ ሄጄ ማን እንደሆንኩ ጥንካሬን አሳያለሁ ብሎ ነበረ ሲጓዝ የነበረው። ነገር ግን ናታንስ ቦታ ላይ የማስበው እሱ እንደ ዋህ፣ በቃ ሰዎችን መጉዳት እንደሌለበት ነው እያደረገ ያለው። ምክንያቱም እሱ መጥቶ እንግዲህ ያን ነገር ሲያሳየው እሱ ግን ስለምትለው ነገር እኔ የማቀልህ ነገር የለኝም። እንደዚህም ደግሞ አንተን ፊት ለፊት ነው እንጂ ደግሞ ለምን እስገልሀለሁ ሁሉንም ነገር የምታይና በቁምህ ነው ማሳይህ እያለ ሲነግረው ነበረ። ሁለተኛ እንግዲህ ይሄንን ባለው ጊዜ ሆዱን በጣም የተወገው ቦታ ላይ በጣም እያመመው ነበረ ከዛም እና መኪናውን መንዳት አልቻለም። ሆዱን ቲሸርቱን ገልቦ ሲያዩ እንዴት ተወጋ ነበር እኔ ደግሞ እንደዚህ ጭሬም አልተው ሆንብተው እስከዛኛው ነበር ሰባተኛ ሰማይ ማደርስህ ብሎ ያየው ነበር። ከዛም አላስቻለውን በጣም እያመመው ሲሆን፣ ያን ሁሉ በደል እንኳን በድሎት ናግባና ከፈለክበት ቦታ ላድርስ የሚል መልስ ነበር የሰጠው። መች ያው ተንኮለኛ ሰው ተንኮል አይደለም ያስበው እንዴ የሆነ ቦታ አግኝተኸኝ የሆነ ነገር አረጋለሁ ብትል በጣም እንትን ትላለህ እያለ ነበር እየፈራ አንተን ይዞት ይሄደው ማለት አንተን ምንም ነገር ማደርግ ነገር የለም የምትፈልግበት ቦታ ማድረስ ይችላለሁ እያለ ነበር ሆስፒታልም ይዤ እሄዳለሁ ሲለው አልፈልግም ሆስፒታል ብሎ መልስ የሰጠው ማለት ነው እና አሁን ላይ እንግዲህ ኤፉዬ ና ሽስሙ ፂ ትልቅ ጸብ ውስጥ ገቡ ማለት ነው። ኤፉ ና ፂ ተደዋውለው እንዲገናኙ ሁለታቸው ይደዋው ተደውልላትና ኤፉዬ ለፂ ኦኬ ብላ ሰዓቷን ወሰናት ላት ነበረ። ኦኬ ብላም ሴጇን አይታ ተቀምጣ ነበር። ወደ ሉሊት ጋር ስንሄድ እንዴ ሉሊትን ረሳዋል። ሉሊት እንግዲህ በጣም የተመገበችው ምግብ መርዛ ሰታት። በተመረዘው ምግብ ላይ ሆዷ የሚያመላልስ ነገር ነው የያዛት። አምቡላንስ ጥሩልኝ፣ አምቡላንስ ጥሩልኝ እያለኝ ነበረ ሲያማት የነበረው። የዚህ ጊዜ ወደ ሀማን በመሮጥ አንድኛው ስትሄድ አንዴ ስትመለስ አንዴ እንትን ስትል ትውላለች። በዚህ አጋጣሚ እንግዲህ ፂ ያን ያደረገቻትን እያስታወሰች ስታደርጋት ቅጣት ልጀምራለች አንድ ብላ ማለት ነው። ይሄ ቀላሉ ቅጣትሽ ነው እያለች እንግዲህ በልብሷ ላይ እራሷን ስታንተን እስከምትል ድረስ ሽንት ቤቱንም ቆልፋባት ብዙ ነገር ስቃይ አሳልፋለች ሉሊት ምክንያቱም የሰው ልጅ በሰራበት ሁሉ ይከፈለዋል ማለት ነው። የሰራችው ሁሉ በደል ነው። እንግዲህ ፂ ማነች ኤፉዬም ልመጣበት የቻለችው ስልክም እያወራ ከኋላ ሆና እያዳመጠች ነበረ። ይህን ነገር ያደረገው ናታን ነው ነበረ እንግዲህ ማነች ሉሊት በደወለችለት ሰዓት እንትን ሲል የነበረው ማለት ነው እንግዲህ። የዚ ጊዜ ኤፉዬም በጣም ትጠራጠርና ትፈራና ፂ ጋራ በመደወል በቃ እንገናኝ ፂ በማለት ፂ ጋራ ቦታ ይዘው ተቀጣጥረው ለመገናኘት ወሰነው ነበረ። የዚ ጊዜ ኤፉዬም በመንገድ ላይ ስታቀና እናት ልጄ ናፈቀችኝ በማለት ልክ ነው ጨዋ በር ላይ ሆና ቁጭ ብላ እየጠበቀች አልነበረም። ቁጭ ብላ ስትጠብቃት ኤፍየም ግን እየታየ አደገ። በጣም ልቧን ስለተሰበረ ልቧም ስለቆሰለ አሁን ላይ ያለችበት ነገር ቤተሰቦችሽም ጋር እንዳት ጠጊ በማለት ነበረ። አንገቷን አንቆ ሲያስፈራራት እና እንትን ሲላት የነበረው እና ያም ጥያቄ ስላለባት ነው ለእናቷ እንደዛ አይነት መርስ የሰጠቻት። ምክንያቱም በቃ ገንዬ፣ በእናትስ ሁሉንም ነገር ገንዬ አስተካክዬ ሁሉም ነገር ነግርሻለሁ አንቺ ለሰው ብለሽ ስንቱን ነው የምከፍልው? ከፊትሽ ብዙ መጥፎ ነገር እየተነበበኝ ነው። ስለዚህ እባክሽ ኤፍዬ እባክሽ፣ ኔ ይቅርታም አደርግልህ ብላ እጇንም ጉልበቷንም እንደዚ ስሰማት ነበረ። አያቸው ዘጋ እናት ምንም ብትሆን ምንም እናት ነች። ግን ፉየም እንደዛ የመለሰችላት ምክንያቱም በባለፈ ጊዜ ናታንም ማን ማነው። ማን ነው ያፊት ምንድን ነው ያላት? ከቤተሰቦች ከነዛ ከሆኑ ሁሉ እንድትቀርቢ አልፈቅድልሽም እያለ ሲያስጠነቅቃን ነበር እንዳነቃት እና እሷ ለጊዜው ያንን ነው የውበ ክፉም ነገር ሳይሆን ግን እንደዛ ብላ መልስ የሰጠቻ ማለት ነው እንጂ በሌላ ነገር አስበው አይደለም። እሷ ይህን ያለችው በዚህ ምክንያት ነው። ምክንያቱም ቤተሰቦችን አሳጣሻለሁ፣ እንደዚህ ይሻለሁ እያለ ነበር ሲያስፈራራት ነበር። እሷን ደግሞ የምትወዳቸውን በደንብ እንኳን እንትን ያላለቻቸውን ቤተሰቦቿን ማጣት አትፈልግም እና ለገልዬ፣ እባክሽ ገንዬ ተይ፣ በቃ እኔ ሁሉንም ነገር ካለቀ በኋላ መጥቼ አስረዳሻለሁ የሚል ነበረ መልስ የሰጠቻት ማለት ነው የዚ

እያለች ስታስበው ነበረ እና ይሄንን ነገር ስትል፣ በቃ እሺ በማለት ፂና እሷም ይሄን ገና ስሰባ እንዴት ወንድሜን ይሄን ነገር ታያለች? በፍጹም ናታን ይሄን ነገር አያደርግም። እንኳን ይሄንንና ትንሽ እንስሳዎች ላይ እንኳን የሚያዘንላቸው የሚፈራላቸው ሰው ነው እያለ ነበረ ስትል የነበረው ጺም ማለት ነው። የዚህ ጊዜ እንደዚ ማለት እኔ ራሱ አለማሆኙ ለማትሆኙ ትሆኛለች። አባቴ እንግዲ ይሄው ለእሱ ብዬ አግብቼ እየተጠቀመኩ ነው። አሁን ላይ እኔም አደርገዋለሁ እኔን በህይወት የሚያኖረኝ ከሆነ የሚል ነበረ መልስ ስትመልስ የነበረው ማለት ነው እና እንግዲህ አሁን ላይ ጺና ማነች ጺና ሀረግ ልበል ኤፉዬ ተጣልተው ተለያይተው ሄደዋል ማለት ነው። ከዛ ሲቀጥል ናታንና ልጅ ቢኒ ተገናኝተው ሲያወሩ ነበረ። እሱንም ደግሞ ያወሩት ምንድን ነው ብትሉ በቃ አንተን ወይም እንደዛ እያለ ነበር ወቅተኋሉ፣ እንደ ሲለው በፍጹም እኔ ከአንተ ውጭ ታውቄ ነው እንትን እምለው በማለት መልስ ይሰጠዋል ማለት ነው። ያንን ጊዜ ነው እንግዲህ ር የሆነው እና ይህን ይመስላል። ፋሚሊዎች አሁን በቀጣይ ክፍል እስከምንገናኝ መልካም ጊዜ። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። ላይክ ሰብስክራይብ ማድረጋችሁን አጥ ማለት ነው ለሁሉም ሰላምታን፣ ፍቅርን፣ አንድነትን ይስጠን። ሰላም ጊዜ ይሆንልን።